ሰላም ጤና ይስጥልን፣ እንደምን አላችሁ ተመልካቾቻችን? የቅዳሜ ጧት የእንግዳ ሰዓታችን ላይ ነው የምንገኘው። በዛሬው የእንግዳ ሰዓት ቆይታችን በባህላዊ የሙዚቃ ስራዎቿ የምናውቃትን አርቲስት መሰረት በለጠን ጋብዘናል። ከሷ ጋር ስለ ሙዚቃ ስራዎቿ እንዲሁም ሌሎች ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ይህንኑ ቆይታችንን እንድትከታተሉ አስቀድመን እንጋብዛለን። የሱናት ያሉ ሲያወሩ ብሰማ መጨፈር አማረኛ ለጊዜሽ እጅግ አድርጌ ከልብ አመሰግናለሁ። በቅድሜ ምንም አይደለም። እኔም እንግዳችሁ ስላረጋችሁኝ በጣም አመሰግናለሁ። ከሰሞንኛ ጉዳይ እንጀምርና ከሰሞኑን እንግዲህ የደብረ ብርሃን ዩኒቨርሲቲ እውቅናን ለሶስት አርቲስቶች ሰጥቷል። ከነዛ መካከል ደግሞ አንዷ አንቺንሽ። እንዴት ነበር ስሜቱ? ምን ይመስል ነበር? ከሱ ጀምር። እንግዲህ እውነት ለመናገር የስለስኪ ስለህይወት ታሪክ? ታሪክሽ ነገሪም ብለው ሲጠይቁኝ እንደዚህ አይነት ትልቅ ደረጃ ላይ ያስቀምጡኛል ብዬ አስቤ አይደለም። እና ፕሮግራም ስላለ እዛ ፕሮግራም ላይ ብትገኝልን ብለው ነው የጠሩኝ። እና ያው እንግዲህ እንደሚታወቀው እኔ የትም ቦታ ሲሄድ እንደዚህ ፕሮግራም ላይ ከሆነ ባህል ልብስ ለብሼ ነው የሚሄደው። እና ያው ባህል ልብስ የለብሼ በጠዋቱ ተነስቼ ደብረ ብርሃን ዩኒቨርሲቲ ደረስኩኝ። ከዛ በኋላ እንግዲህ አንዳንድ ፕሮግራሞች ነበሩ የመነባነብ የ በቃ ብዙ ብዙ ትልልቅ ዶክተሮች በጣም ትልልቅ ሰዎች የጥናት ፕሮግራም ያደረጉበት ፕሮግራም ነበረ። እና በጣም ተዘጋጅተውበት ነው የነበረው ፕሮግራሙ እና ብዙ ነገር ውይይት ከተደረገ በኋላ የሻይ ፕሮግራም ነበረ። የሻይ ሰዓት ቆይታውን ጨርሰን ከተመለስን በኋላ እንግዲህ ወደ ሽልማት ነው የምንገባው ሲሉ እኔ እዛ ውይይቱ ላይ ፕሮግራም ካደረጉ ሰዎች ነው እንጂ እኛ እንደዚህ አይነት ትልቅ ፕሮግራም ላይ ያስቀምጡኛል ወይንም ለእንደዚህ አይነት ደረጃ ያስቡኛል ብዬ አላሰብኩም ነበረ። በጣም በጣም በጣም ነው ከልብ ማመሰግናቸው በእውነት እና የተጻፈው የህይወት ታሪክ እኔ እንደው ምንም አልተናገርኩ በትንሹ አለ ዝም ብዬ ያው የተወለድኩበትን አካባቢ ከዛ ከዚህ ወጥቼ የት እንደተማርኩ እዚህ ደረጃ እስከደረስኩባት ሰዓት ትንሽ ትንሽ ቀንጨብ ቀንጨብ አድርጌ ነበር የነገርኳቸውና ስለኔ የህይወት ታሪክ መነበብ ጀመረ። እኔ አላው በቃ እኔ ያለሁበትን አላቀውም ነበር። በጣም ነው የደነገጥኩት። ለምን ምንም እንትኑ የለኝም የሰማሁት ነገር የለምና ደግሞ እነዛ በዋሉበት መድረክ ላይ እኔ ወጥቼ ተሸላሚ ሆናለሁ ብዬም አላሰብኩም። ከዛ በቃ በአንደኛ እንትን ደረጃ መሰረት በለጠ ተብሎ ሲጠራ መራመድ ነው ያቃተኝ። በእውነት መራመድ ነው ያቃተኝና በዚህ አጋጣሚ የደብረ ብርሃን ዩኒቨርሲቲን ከልብ ከልብ አመሰግናለሁኝ። እንደው ወደ ሙዚቃው የገባሽው ባጋጣሚ እንደሆነ ሰምቻለሁ። ብዙ ትኩረት አድርጌ የነበረው በልጅነትሽ ስፖርቱ ላይ እንደነበረም እንዲሁ አውቃለሁ። እና ወደ ከስፖርቱ ወደ ሙዚቃ የገባሽበትን አጋጣሚ እስቲ ንገሪ። ከልጅነት ጀምሬ ስፖርቱ ላይ ነበረ ትኩረት ያለኝ እኔ እና በአንድ ወቅት አውራጃ ወክለን ናዝሬት ዘዋይ ምናምን እንሄድ ነበረ እንደዚህ 11 አውራጃ የነበረ ጊዜ ማለት ነው። እና በዛ ሰዓት ናዝሬት ለስፖርት ሄጄ ያው ከጓደኞቼ ጋር ማለት ነው። መራ ቤት የኖክዬ እነ ሂሩት በቀለ የፖሊስ ኪኖቶች ባጠቃላይ መተው እዛ ፕሮግራም ዘፈን ማታ ማታ ለኛ እንትን ፕሮግራም ያደርጉ ነበር እና እዛ ፕሮግራም ላይ ሂሩት በቀለ ስትዘፍን ሰማኋትኝ። እንታደለ በቀለ በጣም ብዙ አርቲስቶች ነበሩ በዛ ሰዓት እና ትልልቅ አርቲስቶች ሂሩት ነው። እኔ በደንብ ያው እንትን ያደረኩትኝ እና እሷ ስትዘፍን ሰማኋትኝ። እና ወይ እግዚአብሔር ሆይ፣ እኔም እንደሷ ባደረገኝ ብዬ ያው ምኞት ትመኛለሽ፣ አደለ ያው። ከዛ በፊት ግን ዝም ብሎ ያው ጉርጉሮ ለራስሽ የልጅነት እንትን አላደለም፣ እንደዛ አደርግ ነበረ። ከዛ ከተመለስኩ በኋላ ግን በቃ እንዳሁኑ ቴሌቪዥን የለም፣ ቴፕ ነው እና እቺ የዘፈን ምርጫ ፕሮግራም ምናምን ነበረ እና ከዛ በኋላ ከዛ ከተመለስኩ በኋላ ግን ሁልጊዜ እንትን የምንሆነ ምን ሆነ ዘፈን ላይ ሆነ ከዛ ውሃ ልንቀዳም ቦኖ ደርድረን አጠገባ ዛ ቦኖ ውሃው ጋር ሱቅ አለ፣ ሙዚቃ ምናምን እንትን ያለው እዛ ሲከፈት ሙዚቃ ከዛ ከተከፈተው ሙዚቃ ጋር ምንም የልጅነት ነገር ነው። ምንም ፍርሀት ምናምን የለም። በቃ ከዛ መስፈን ነው አብሬ መጨፈር ነው ምናምን። ከዛም ያው የሚያበረታታኝ ሰው በጣም በዛ ማለት ነው። አሁን እዚህ ላለውበት ደረጃ እራሱ ለመድረሴ ብዙ አስተዋጽኦ የከፈሉ ሰዎች አሉ እና እንደዛ እንደዛ እያልኩኝ ሙዚቃውን በጣም እየበረታሁበት እየበረታሁበት ከዛ ታዳጊ ኪነት ገባሁ። ከታዳጊ ኪነት ደግሞ እያልኩ እያልኩ ደግሞ ወደ ወጣት ገባሁኝ። ወጣት ኪነት እያለሁ ነው እንግዲህ ጠፍቼ ደግሞ ወደ ሐረር እንዴት ነበረ መጀመሪያ መድረክ ላይ የወጣሽበትን አጋጣሚ ታስታውሸዋለሽ? እንደው በህዝብ ፊት ስራሽን ያቀረብሽበት ያው እዛው መራ ቤቴ ነው መጀመሪያ መድረክ ላይ የወጣሁት እና ይሄ መስከረም ሁለት ምናምን መስከረም አንድ እየተባለ የሚከበር ፕሮግራም ነበረ። እና እዛ ፕሮግራም ላይ ነው እንግዲህ ስፖርቱንም ኪነቱንም አንድ ጋ አድርጌ ያው መድረክ ላይ የወጣሁት ማለት ነው። ስፖርቱ የዛን ጊዜ አሁን ሰርከስ ተብሎ እንደሚባለው ይሄ በእሳት ውስጥ ዘሎ አክሮባት መገልበጥ በሰው ላይ መገልበጥ ብዙ በጣም ብዙ እስከ አስራ አንድ ሰው ተደርድሮ እኔ ከዚህ እዛ ተፈንጥሬ እገለበጥ ነበር። በጣም ቀጭን ነኝ፣ በጣም ሕፃን ነኝ። በእጅ መሄድ አሁን ይሄ እንደዚህ በአየር መገልበጥ ምናምን እ እንግዲህ በዛን ሰዓት አሳልፈ ነው ነው እዚህ የደረስነው እና አክሮባቱን ከጨረስኩ በኋላ ደግሞ እዛው ደግሞ ልብሴን ቀይሬ ደግሞ ወደ ዘፈኑ ገባለሁኝ እና እንደዛ እንደዛ እያልኩኝ ከዛ ደግሞ ከህዝብ ጋር ያስተዋወቀሽን በ1992 መስለኛል፣ የመጀመሪያ አልባሙ የወጣው ጉም ጉም፣ በ92 በ92 ነው። ስለ እሱ ንገሪኝ ስትይ ነው እኔ ያው እዛ የመራቤቴ ቤት የወጣት ኪነት እየሰራሁኝ በ1980 ዓመተ ምህረት የሀረር ሙዚቀኞች እነ ንግስት አበበ በሰሜኑ ጦር እንትን ሄደው እዛ አረፉ ማለት ነው። እንግዲህ ከዛ በኋላ ያው ወደዚህ ደሞ ወደ አዲስ አበባ ለመምጣት ልባችን ተሰቀለ። ያው በ ወንድም ይነሱን የነሱን ማረፍና ሙዚቀኛ እንደሚቀጥር ሰማን። ከጓደኞች ጋር ሆነን ጠፍተን ወደ ሀረር መጣን። ሀረር ሙዚቀኛ ለመቀጠር ነው እኛ ቀጥታ የመጣ ነው። ከዛ ያው እንግዲህ በመካከል ብዙ እንትኖች አሉ። አሳልፈን ነው አሳልፈን ነው የደረስ ነው። ሀረር ከገባን በኋላ ግን ያው አጋጣሚ አሁን ሙዚቀኛ እንደማይቀጥር እንደሚቆይ፣ ያው በምዝገባ ላይ ገና እንደሆኑ ሲነገረን እንዳጋጣሚ ደግሞ ኦጋዴን አንበሳ የሚባል ስፖርት ክለብ ነበረ። እዛ ሄደን ተፈተንን። ያው በጣም በመገረም እንድትየት ነበራችሁ እስከ ዛሬ በማለት ሁላ ነበረ የተቀጠር ነው ሶስት ጓደኞች ጋር ሆነን ነው ማለት ከኔ ጋር ሶስት ሆነን ነው ጠፍተን ሄር ነው ኦጋዴን አንበሳ ተቀጠረን። ከኦጋዴን አንበሳ ነው እንግዲህ እንደገና ደግሞ ሙዚቀኛ እየቀጠረ ነው ሲባል እኔ ወደዛ ሄጄ ተቀጥሬ እንትን ያልኩትኝ ከዛ እስከ 83 ድረስ ሐረር ቆየሁኝ። ከሐረር መጥቼ እንግዲህ አዲስ አበባ የተለያዩ ናይት ክለብ ውስጥ የተለያዩ ቲያትር ቤቶች ሰራ ቆየሁ። በዛ ግን አጋጣሚ ነው ያው መነሻዬም ያየኋትም የመጀመሪያ እንትን ይሄ ሂሩት ስለነበረች ይሄ ሂሩትን ዘፈኖች በጣም አጠና ነበረ። የብዙዬም በጣም ሰራ ነበረ። ከዛ በኋላ እንግዲህ ቲያትር ቤትም የራስሽን አዲስ አዳዲስ ስራ ነበረ ምን ምሽት ክበብ ደሞ ስሰራ ያው የነሱን እሰራ ነበረ። በዚያ አጋጣሚ ጉምጉምን ደግሞ በጣም ወደው ነበረ። ከዛ ከኔ በፊት ግን ሂሩት ዘፍነዋለች አለች በጣም ብዙ፣ መስፍን አበበ በጣም ብዙ ሰዎች ዘፍነውታል፣ ብዙ አርቲስቶች ዘፍነውታል፣ ትልልቅ አርቲስቶች። ከዛም በኋላ እንግዲህ እኔ በራሴ በራሴ ነው እየሳዘንኩት እየሳብኩት ለራሴ ስሜት ብዬ ያው ሰራ ሆቴል ማለት ነው። እንደዚህም ሰው ይወደዋል ብዬ አላሰብኩም ነበረ። አጋጣሚ ኢምፔሪያል ሆቴል የገና በዓል ይመስለኛል፣ የገና በዓል ከራስ ቲያትር ባንድ ጋር ፕሮግራም አቀረብኩኝ። የዛን ጊዜ በጣም ልጅ ነኝ። በጣም ቀጭን ነኝ። በቃ በጣም በቃ በጣም በጣም ተወደደ ጉምጉም እና ከዛ በኋላ እንግዲህ ያው ተዋውሎ ከሴት ለመስራት ምናምን ደረጃ ላይ ያደረሰኝ ያው የመጀመሪያ የቴሌቪዥን ፕሮግራም ነው። አዲስ አበባ ከመጣሽ በኋላ ለመጀመሪያ ጊዜ የሰራሽ በህዝብ ዘንድ ያስተዋወቀሽ ስቲል መሰረት ከተባለ ተያይዞ ከስምሽ ጋር የሚነሳም የሙዚቃ ስራ ነው። ከዛ ሌሎች አልበሞችን ሰራሽ አይደል? ስለ ሶስቴ ነገሪ። በአልበም ደረጃ አራት ነው። በአልበም ደረጃ ብቻዬን አራት አለኝ፣ ከሰዎች ጋር ወደ አራት አለኝ፣ ላይ ስምንት ማለት ነው። ነጠላ ዜማዎችን ሽንስ ታስተውሻቸዋለሽ? ወደ አምስት ስድስት ይሆናሉ። እንደው ሙዚቀኛ ባቶኝ በሰርከሱ ትቀጥይ ነበር እንዴት ነበር የሚሆነው መሰረት ሙዚቀኛ ባቶን ምን ነበር ልትሆን የምትችለው ያው በስፖርቱ ነው የምቀጠለው ሌላ ምንም እንትን የለኝም በስፖርቱን ያው ስፖርት ስልሽ ደሞ ይሄ አክሮባቱ ብቻ አይደለም እኮ እግር ኳስ ጫወታለሁ አለ ሩጫ ሮጥ አለሁ መረብ ቅርጫት ኳስ እንትኖች በሙሉ በቃ በጣም ነው የምጫወተው የነበረው እና በዛ ላይ ደሞ በጣም ጎበዝ ነበርኩኝ በጣም እና በዛው ቀጥላለ ብዬ ነው የማስበው። እንግዲህ እኛ ሙዚቃ ያዝናናል፣ ለሌሎች ሰዎች ሙዚቃ ያዝናናቸዋል። አንቺ ሙዚቀኛ ነሽ፣ ከሙዚቃ ውጪ በምንድን ነው ጊዜሽ የምታሳልፊው? ምን ያዝናናሻል? እኔ እንግዲህ ከሙዚቃ ውጪ ያው ከልጆቼ ጋር በጣም አሳልፋለሁ። ቤቴ ላይ በጣም እንትን አደርጋለሁኝ። ሌላ ያው ማህበራዊ ኑሮ ደግሞ በጣም አንዳንድ ጊዜ ጊዜ ሲኖረኝ ደግሞ ከልጆቼ ጋር ቁጭ ብዬ ያው ፊልም ምናምን አያለሁኝ እንጂ ሌላ ምንም እንትን የለኝም። ቅዳሜሽ እንዴት ያለ ነው? ያው ቅዳሜ ላይ ስለሆነ የተገናኛ ነው። እንዴት ነው ቅዳሜና ሁዴን እንግዲህ ጠዋት በቤተ ክርስቲያን አሳልፋለሁ። ከዛ መጥቼ ከልጆቼ ጋር ቁርስ ምናምን አረጋለሁ። ስራ ካለኝ ወደ ስራ ይሄዳለሁኝ። ስራ ከሌለኝ ያው ማህበራዊ ኑሮ የሚጠየቅ ካለኝ ወደ የሚጠየቀው አለበለዚያ ከልጆቼ ጋር በቤቴ ቤቴ አንዳንድ ነገር ሳደርግ አሳልፋለሁ። ተመልካቾቻችን በዛሬው የቅዳሜ ጠዋት በእንግዳ ሰዓታችን ከአርቲስት መሰረት በለጠ ጋር ስለ ስራዎቿ አጠር ያለ ቆይታን አድርገናል። እናንተም አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። ቀሪ የቅዳሜ ጠዋት ዋና ዘጠና ጉዳዮች ይቀጥላሉ። መልካም ጊዜ ይሁንላችሁ።